ፋኖ ሲያስመርቁ አይተናል። እነ ማነው ስሙ እነ ሳሚ ባለድ በረሃ ላይ ነው የሚያስመርቁ ከተመረቀም በኋላ ከሳምንት ከምናምን በኋላ ነው ለሚዲያ እንኳን የሚያመጡ። ይሄ እዚሁ እዚሁ እዚሁ እዚሁ እዚሁ ያው መንገድ ላይ ከጥቁር አስፋልት ሀያ ኪሎ ሜትር ምናምን ላይ ቢቀርስ የማሰልጠኛ ቦታ ድብቅ ነው መሆን ያለበት የማሰልጠኛ ቦታ ሽሽግ ነው መሆን ያለበት። እዩልኝ ኦቁልኝ። እሽ፣ በእግር የመጣውን ተዋግተ በእግር የመጣውን ተዋግተ ተመልሰዋል። በአየር የሚመጣው ምን ታደርገዋል? አሁንም መልሽ ይናገራል። የፋኖ መሪዎች የሆናችሁ በሙሉ ስልኮቻችሁን ቀዩ። አንድ፣ ስልኮቻችሁን ቀዩ። ስልኮቻችሁን ቀዩ። ሁለተኛ፣ የፋኖን ዲስፕሊን የምትጠብቁ ከሆነ ፋኖ በአጠቃላይ በእጁ ያለው ስልክ ይጠርነፍ። በእጁ ያለው ስልክ ይጠርነፍ። በዘመድ በጓደኛ በምን ተሰባስበ የምትሰራውን ወንጀል የምትሰራውን ጽድቅ የምትሰራውን መውሉ እየቀረስ አደባባይ እያወጣ ትክክለኛውና እውነተኛውን የፋኖ ትግል ላይ አቧራ ጭቃ አትለጥም። ፕሮፓጋንዳም ልክ አለው። ፕሮፓጋንዳም የሚሰራበት አግባብና መንገድ አለው። እንደ መሐይም እንደ ደንቆሮ እንዳልተማረሳው ሆናችሁ በህዝባችሁም ላይ መከራ በራሳችሁም ላይ ፍዳ አትሳቡ። ሶስተኛ፣ የፋኖ መሪዎች የምታወሩት በቴሌ ስልክ ነው። የቴሌ ስልክ የምትቆጣጠረው ፍርዬ ናት። ስለዚህ እንደ ፋራ እንደ ሰገጤ ያላችው እያላችሁ ኮድ ለመፍጠር የምትናገሩበትን ነገር ኮድ ለመፍጠር እነዋሱ መሐመድ እነናትናኤል መኮንን ቁጭ ብሎ ወሬያችን ሰው እንዴት ወሬ ወሬን መንግስት ያዳምጣል፣ እንዴት አይልም? እንዴት አይነት ድድብና ነው? እንዴት አይነት ጅልነት? እንዴት አይነት ስግጥና ነው? ይሄ ነውር። የስልክ አጠቃቀማችሁን አስተካክለው፣ ይሄን የሚነግራችሁ የለም። እናንተ የምትወዱት እናንተ የምትሰሙት ቲፎዞቻችሁን፣ ደጋፊዎቻችሁን በርታ በለው አንበሳ ልኩን አግባ ምናምን አይደለም የሚነገራችሁን አስተካከል የሚነገራችሁን ስርዓት ላይ አሁን ሚዲያ ምረጡ! ሚዲያ ምረጡ! የሰው ኃይል ስንት ነው? ስንት ደርሳችኋል? ስንት ሰው አስመረቃችሁ? የሚልህ ጋዜጠኛ ጋር ሄደ ኢንፎርሜሽን ትሰጠዋል፣ ኢንፎርሜሽን ትሰጠዋል። ከዚያ ኢንፎርሜሽን ይሸጣል፣ ጣፈር ቀደች ትበላለህ። እነዚህን ነገሮች አሉ። ከህዝብ ጋር አትጣሉ፣ ህዝብ አታስለቅሱ። ለመምህራን ራሩ፣ ለዶክተሮች ራሩ። መጪው ትውልድ ደንቆሮ እንደሚሆን አስቡ። እኔ ያልተማርኩምና፣ እንዴት ሌላው ይማራል አትበሉ። ትምህርት ቤት ግቡ፣ ይያልፋል። ትምህርት ቤት ቢገቡ በቦ በእንትን ይጨፈጭፋቸዋል፣ በድሮን ይጨፈጭፋቸዋል። ምንም ጥርጥር የለውም። ሸዋም ላይ አሁን ያደረገው እንደዛ። ግን መምህሩ ምን ያድርጉ? ሙያቸው ነው ማስተማሪነት። መታወቂያቸው መምህር ነው። ስራ የሚለው ያለው መምህር ስታዩ፣ አትጨፍጭፉ፣ አትጨቅጭቁ። ባንዳም ካለ ባንዳው ለይታችሁ ይዛችሁ በህግና በአግባብ በስርዓት አድርጉት። ያ ሞራል ያለው ህዝብ፣ ያ አዋቂ ህዝብ፣ የዛ ህዝብ ልጆች ናችሁ ተብላችሁ እንዲህ አይነት ድንቁርና ዓለም የሚስቅበትን በጣም የወረደ ተልካሻ ነገር አትሱ። ብትሰሩም ደግሞ ድሃ ተበደለ፣ ፍርድ ተጓደለ ስለሆነ የኔ መረፍ አጋፈታቸዋል። አጋፈ እንኳን አሁን እግዚአብሔር እንደዚህ አይነት ሚዲያ ሰዎች ሰጥተውን ይቅርና በቴሌግራም ብቻ በቴሌግራም ብቻ እንጋፈጣችኋለን ፀሊው ገምግሙ። አንድነቱን አፍጥኑ። አንድነቱን አፍጥኑ። በዋለ ባደረ ቁጥር አማራ ላይ መከራው እየበዛ ነው። የኢኮኖሚ በሉት የፖለቲካ በሉት ኪሳራው ቀላል አይደለም። ይሄ በእናንተ ስግብግብነት የመጣ ነው። በእናንተ ራስን መውደድ የመጣ ነው። በእናንተ እንዝላልነት የመጣ ነው። በእናንተን የእውቀት ድክመት የሚመጣ ነው ወደሚል ድምዳሜ ይደረሳል ዛሬ ነገ ሳትሉ ወደ አንድነት እሽ በፊት አስረስ ማረ ነው አንድነቱ እንዳይኖር ሌሎቹን አጥፍቶ እሱ ለመንገስ ያን ያደረገው አሁንስ አሁን አስረስ ማረ ወጣ ብሏል ገለል ብሏል እንደውም እሱ እየለመደ ነው የሰማሁት ጎንደር እየደወለ ወሎ እየደወለ ሸዋ እየደወለ አንድንን እባካችሁ ከዚህ ጉድ አውጡኝ እያለን ያለ መጀመሪያ አበላሽ ነው ማለት መጀመሪያ አበላሽ። አሁንም አረፈደም፣ አሁንም ቀን አለ፣ አሁንም ጊዜ አለ። እናንተ የፋኖ አደረጃጀቶች ይሄንን አቁ ይሄን እየቀረጻችሁ እየቀረጻችሁ እየነገሯችሁ ግፍ እየሰራችሁ በቪዲዮ መልቀቅ ምንም የምታተርፉት ነገር የለም። ወገን አላቸው፣ ወንድም አላቸው፣ እህት አላቸው፣ ምን አላቸው። አብዛኛውን በምትሰሩት ግፍ የተነሳ ወደ ልዩ አይሉ ወደ አድማብተ ነው፣ ወደ መከላከያ የሚገባው እናንተ ህዝቡን በትክክል በአግባቡ መያዝ እያቃታችሁ ስለመጣ ነው። ይበራል የምናገረው ይጎመዝዛል የምናገረው ምን አለ ባይናገረው ምናምን የምትሉ አላችሁ። ይኸው እየሰሙኝ ነው። ቴሌቪዥኑ በጎጃም እየታየ ነው። ቴሌቪዥኑ በጎንደር እየታየ ነው። ቴሌቪዥኑ በሸዋ እየታየ ነው። ቴሌቪዥኑ በወሎ እየታየ ነው። እየሰሙኝ ነው። እየሰሙኝ የሰሙ የህዝብን ብሶት ነው የምነግራቸው። የህዝብን አቤቶታ ነው። እኔ እንደ መስታወት ነው ሆኜ እየቀረሁ ካለ መንግስት የሚሰራውን ፖለቲካ አይደለም ድዎችን ህዝብን ነፃ እናወጣለን ብላችሁ ህዝብ ተበድሏል፣ ተጨቁናል ብላችሁ የህዝብን ጥያቄ ይዘን ጫካ ገብተናል ብላችሁ ያንኑ የምትታገሉለትን ህዝብ አንበርክካችሁ አፈር ከድሜ እያበላችሁ መንግስት በዚህ በኩል ሲገላ ንጹሃን ሞቱ እያላችሁ እናንተ ስትገሉ በአንድ አገደል እያላችሁ መንግስትም በአንድ አገደልኩ እናንተም ባንዳ ገደልኩ እያላችሁ አማራ ክልሉን ከእውቀት ከመምህራን ነፃ አድርጋችሁ ምን ምን አይነት ምድር ለመፍጠር ምን አይነት ማህበረሰብ ለመፍጠር እንደፈለጋችሁ አይገባኝም። አሁንም አንድነቱ በዘገየ ቁጥር ተጠያቂዎቹ የአማራ ፋኖ አደረጃጀቶች ናቸው። የእነ እስክንድር ርሱት ባንዳ ነው፣ የባንዳር ስብስብ ነው የሚፈጥረውም የሚያመጣውም ነገር የለም። ለይቶለታል። የታወቀ ነው። የእነ እስክንድር እርሱ እግዚአብሔር ራሱ አደባባይ ያወጣው ነው። እግዚአብሔር ራሱ ዋጋ እየሰጠን፣ አሰላለፉንም እያስተካከለ ከመንግስት መንግስት ጋር ቆሞ፣ ከመከላከያ ጋር ቆሞ ሸዋ ላይ እየተዋጋ ነው። ሸዋ ላይ ነው ሽፋን እየተሰጠው እየተዋጋ ነው። እሱ ለይቶለታል። ያሸነፈ ያሸንፋል። እሱ እናንተ አራታችሁ እናንተ አራታችሁ እናንተ አራታችሁ ምንም አንድ ቀን የሚያሱ የሚያሱ አደራ እውነት አሰት ንገሩኝ። እስቲ አ ንገሩኝ ቴሌግራም ላይ ያላችሁ ሰዎች አንድ አራት ሰው ትክክል ነው አይደለም? አንድነቱ ይጠን ብላችሁ ስሩ ዘመቻ አንድነት የሚለው እኮ ነው ይህን ሁሉ ትርምስምስ አውጥቶ መንግስትን የሚይዝ የሚጨብጠውን ያሳጣው አንድ ቢሆኑማ፣ ተመልከቱ። አንድ አንድነት ቢፈጠር ሊፈጠር የሚችለውን ተመልከቱ። ዘመቻ አንድነት ተብሎ መያዣ መጨበጫ ያሳጣ አንድነት ቢመጣ ምን ሊፈጠር እንደሚችል እ ቀጥሉ ንገሩ እ አንድነቱ ይፍጠር። በግፍ አንድ ያላችሁ አንድነቱ ይፍጠር። ግፊት ፍጠው አንድነቱ ይፍጠር። አንድነቱ በዘመነ ምክንያት ነው። አንድነቱ በምሬ ምክንያት ነው። አንድነቱ በሀብቴ ምክንያት ነው። አንድነቱ በደሳኔ ምክንያት ነው። ለምን ዘገየው? መስከረም ቁጠው። ጎንደሮች ሀብቴ እስኪመጣ ነው፣ ምናምን እንደዚህ እስክንነጋገር ነው ብለው አዘገዩ። ከዛ በኋላ ጥቅምት፣ ህዳር፣ ጥር ድረስ ከዛ ተመልከቱ አስረስ ማረ ደግሞ አፈር ቀድሜ አበል ከዛ ሲሆን መጋቢት መጣ፣ ሚያዚያ መጣ፣ ግንቦት መጣ፣ ሰኔ ሐምሌ እያለ ሊቀጥል የህዝቡ መከራ መቼ ነው የሚያበቃ? ምንድነው ችግሩ? ነገሩ ምንድነው? ምን ነው ችግሩ? ማን ነው የችግሩ አስፋል? ማን ነው? ይሄን ለምን አውጣችሁ አትናገሩ? እናትህ የሞተች አባትህ የሞተ አክስትህ አጎትህ እየሞተ? ወንድምህ እህትህ እየሞተ እንዴት ሰው አይሰማውም? እናንተ መሪዎቹ ልትበሉ ትችላላችሁ። ቀረጧ አለ ግብሩ አለ ገንዘቡ እናንተ ጋር ይገባል። ልትበሉ ትችላላችሁ። አርዳችሁ ልትበሉ ትችላላችሁ። ዘርፋችሁ ልትበሉ ትችላላችሁ። ምን ትችላላችሁ። ሌላው ግን ፍዳ እያየን መከራ እያየን ለእናንተ ተስማምታችኋል። ጦርነቱ ቢያልቅ የሚሰማችሁ ሰዎች ልትኖሩ ትችላለ። ንግድ የጀመራችኋለን፣ ኮንትሮባንድ የጀመራችኋለን፣ ኮንትሮባንድ ሰው ማገት ቢዝነስ ያደረጋችሁ ሰዎች አለ። ሰው ማገትን እንደ ቢዝነስ የቆጠራችሁ ሰዎች አለ። የመሳሪያ ኮንትሮባንድ፣ የሰሊጥ ኮንትሮባንድ፣ ምን የማይሰራ ኮንትሮባንድ አለ የባአዴኑ